አንድ ወንድ ለእኔ ያለውን ፍላጎት ለምን እያጣ ይሄዳል ብለሽ አስበሽ ታውቂያለሽ? ይህም የሆንበት ብዙ ምክንያቶች ሊኖሩ ይችላሉ እና ለሴቶች ስለነሱ ማወቅ በጣም አስፈላጊ ነው። ወንዶችን ለመሳብ እና ለመማረክ በርካታ መንገዶችና ስለንበሮች እንዳሉ ሁሉም ያውቃል። ነገር ግን ሁልጊዜ ቀላል አይደለም። አንዳንድ ጊዜ ወንዶችን ለማንበብ በጣም አስቸጋሪ ሊሆን ይችላል። በአንድ ወቅት ትክክል የሚመስለው ነገር በሌላ ጊዜ እሱም ፍላጎትና ስሜት ሙሉ በሙሉ ሊያጠፉ ይችላል እና አንቺን ፍላጎት ማጣት ሲጀምር ምን እንደተፈጠረ ወይም ስሜቱን ምን እንዳጠፋው ለማወቅ እሱ እንድታውቂ ብዙ ጊዜ ቢሞክር እንኳን ወራትን ወይም ዓመታትን ሊወስድብሽ ይችላል። ለዚህም ነው እነዚህን ወንዶች በሴቶች ላይ ለምን ፍላጎት እንደሚያጡ ለመረዳት የሚያስችሏችሁ አስፈላጊ ዝርዝሮችን ይችላችሁ ይመጥሩት። ከእነዚህ ልማዶችና ተግባሮች ውስጥ በራሳችሁ ላይ አንዱንም የምታውቁት ከሆነ ለምን ፍላጎት እንደሚያጡ በተሻለ ሁኔታ ለመረዳትና አስፈላጊውን ውሳኔ ለማድረግ ያስችላችኋል። ለዚህ ቻናል አዲስ ከሆናችሁ ለተጨማሪ አስተማሪና አስደሳች ቪዲዮች ሰብስክራይብ እና ላይክ በማድረግ የአማላይ ቤተሰብ ይሁን ወደ ቪዲዮ ንግባ። አንደኛ ተስፋ የቆረጠ እርምጃ መውሰድ። አንዲት ሴት ተስፋ የቆረጠ እርምጃን ስትወስድ የምትፈልገው እንደማታውቅ ያሳያል። ወንዶች ችግረኛ ወይም በጣም ፍላጊ ሴቶች ይጠላሉ። ምክንያቱም እምነት የሚጥሉባቸውና የሚተማመኑባቸው አይደሉም። በየትኛውም ጊዜ በቤተሰቦቻቸው ወይም በጓደኞቻቸው ዙሪያ እንደዚህ አይነት እርምጃ ከሚወስድ ሰው ጋር ሆኖ መቅረት አይፈልጉም። አንድ ወንድ ያጋሩ ወይም የፍቅረኛውን ስሜት የፍላጎቶች ለማሟላት እንደመተኪያ ሳይሆን በራሱ እንደሚፈለግ ሊሰማ ይገባል። ተስፋ የቆረጠ እርምጃን እያደረግሽ እንደሆነ ካወቅሽ መረጋጋትና ዘና ማለትን መማርና በሁለታችሁ መካከል ከተፈጠረው ነገር መላቀቅ አለብሽ። ለፍላጎቶች ትኩረት ስጭ እና ከሱ ጋር ካለሽ ግንኙነት ውጭ እነሱን መጠበቅና ማድረግ መቀጠልሽን አረጋግጭ። ስለዚህ ነገሮች አስቸጋሪ ሲሆኑ ወይም እሱ ቦታ ሲፈልግ አንቺ ደህና ትሆኛለሽ። ሁለተኛ ከመጠን በላይ ባለቤት መሆን። ከመጠን በላይ ባለቤት የሆነች ሴት በቀላል የወንድ ልጅን ፍላጎትና ስሜት ልታጠፋ ትችላለች። ምክንያቱም ማድረግ በሚችለው ነገር እንደተከለከለና እንደታሰረ ወይም ወጥመድ ውስጥ እንደገባ እንዲሰማው ታደርጋለች። ወንድ ልጅ ቦታ ይፈልጋል። ስለዚህ ይህንን ከማይቀበሉ ሴቶች መካከል አንድ አኮኖች በዙሪያች መሆን ለእሱ በጣም ከባድና አስቸጋሪ ይሆናል። ከመጠን በላይ ባለቤትና ተቆጣጣሪ መሆን እሱን አታምኙም ማለት ነው እና ሄሎኖች ትልቅ ስሜትና ፍላጎትን አጥፊ ነው። ግንኙነቱ እንዲሰራ ከፈለሽ አጋርሽን ማመን አለብሽ። ይህንም ማድረግ ካልቻልሽ ሁኔታዎች በጣም ውስብስብ ከመሆናቸው በፊት ነገሮችን የማቆም ጊዜው አሁን ሊሆን ይችላል። ሶስተኛ፣ ሁልጊዜ በእሱ ላይ መናደድና መጨቃጨቅ። በእያንዳንዱ ትናንሽ ነገሮች የምትናደድና የምትጨቃጨቅ ሴት በዙሪያ መሆንና መገኘት አስደሳች አይደለም። አብዛኞቹ ወንዶች እንደ ወረርሽኝ ይርቋታል። ምክንያቱም ሁልጊዜ ችግር ውስጥ ናቸው ማለት ነው። ወንዶች ምንም ነገር በትክክል ማድረግ እንደማይችሉ እንዲሰማቸው ሲደረጉ አይወዱም። እና አጋራቸው ያለማቋረጥ በእነሱ ላይ የሚናደዱ መሆናቸው ፍላጎታቸው እንዳጡ ብቻ ነው የሚያደርጋቸው። በአጋርሽ ላይ የመናደድ እና የመጨቃጨቅ ስሜት እየተሰማሽ ከሆነ ሁለታችሁን ቁጭ ብላችሁ መንስዮን ለማየት ጊዜ መውሰድ አለባችሁ። ትክክለኛውን ነገር እያደረገ ወይም እውነቱን የተናገረ መሆኑን የሚደል ስጭው አስተውሽ። ሁልጊዜ ለአጋርሽ እሱን እንደምታምኘውና በችሎታው እንደምትተማመኝ ማሳየት አለብሽ። አራተኛ እሱን ከሌሎች ወንዶች ጋር ያለማቋረጥ ማወዳደር። ይህ ልማድ ብዙውን ጊዜ ሳይስተዋል የሚደረገው በአብዛኛውን ጊዜ እያደረጉት እንደሆነ እንኳን በማያውቁ ሴቶች ነው። አጋራቸውን ያለማቋረጥ ከሌሎች ወንዶች ጋር ያወዳደራሉ እና ይሄ እሱን በማንነቱ ወይም ለነሱ የሚያደርገውን ነገሮች ዋጋ እንደማይሰጡ ያሳያል። ይህንን ስታደርጊ አጋርሽ አንቺ ማመዘኛ እና ፍላጎት ከሱ በጣም ከፍ ያለ እንደሆነ ይሰማዋል። ይሄ ማለት እሱ ከሌሎች ወንዶች ጋር አብሮ የሚሄድበት ምንም አይነት መንገድ አይኖርም። እንዲሁም ይሄ በጭራሽ በቂ እንዳልሆነ እንዲሰማ ያደርገዋል። እና ማንም ሰው እንደዚህ እንዲሰማ አይፈልግም። አጋርሽን ያለማቋረጥ ከሌሎች ጋር እያነጻጸርሽ ከሆነ ወደኋላ መልስ ብለሽ እሱን በማንነቱ ለማድነቅ ሞክል የሚገባውን ዋጋና ክብር ስጭ እና እሱ ወይንም በእርግጠኝነት ያደንቃል። አምስተኛ እሱን ለመቆጣጠር በሞከር በርካታ ሴቶች አጋራቸውን መቆጣጠር በግንኙነት ውስጥ የመሆን አካል እንደሆነ አድርጉ ያስባሉ። ነገር ግን ተሳስተዋል። እሱን ለመቆጣጠር በጣም ከሞከርሽ በፍጥነት ፍላጎቱን ያጣል። ምክንያቱም ይህ ማለት እሱ ራሱን የመሆን ነጻነት የለም። አጋርሽን ለመቆጣጠር ስትሞክሪ እሱ እንደማታም ያሳያል እና እሱን የበለጠ ይገፈዋል። አንድ ወንድ የራሱን ህይወት የሚቆጣጠር እንደሆነ እንዲሰማው ይፈልጋል እና ይህንን ከእሱ ከወሰድሽበት ከአንቺ አጠገብ የመሆን ፍላጎት አይኖሩም። የሚያስፈልገውን እንዲያደርግ ነጻነት ስጭው እና የራሱን ውሳኔ እንዲወስን ፍቀጅለት። ይህንን ማድረግ ተቻልሽ፣ ግንኙነታቸው በጣም የተሻለ ይሆናል። ስድስተኛ ፍላጎቱን የማያውቅ ወይም ችላ የሚል መሆኑን። ሴቶች ከሚያደርጉት ትልቅ ስህተት አንዱ የአጋራቸውን ፍላጎት አለማወቅ ወይም ችላ ማለት ነው። አንድ ወንድ በጥሩም ሆነ በመጥፎ ጊዜያት አጋሩ ሁልጊዜ ከጎኑ እንደምትገኝ ሊሰማ ይገባል። የአጋራቸውን ፍላጎት የማያውቁና ችላ የሚሉ ሴቶች በሱ ዓይን ውስጥ በጣም ያነሰ ተመራጭ ወይም በፍላጊ እንደሆኑ ይቆጠራሉ። ምክንያቱም እሱ በምን ዓይነት ሁኔታ ውስጥ እንዳለ እንኳን ሳታውቅ ስለሱ እንዴት እንደምትጨነቅ ወይም እንደምትወዱ ሊያስብ እንኳን አይችልም። ግንኙነት ስለመስጠትና ስለመቀበል ነው። ስለዚህ ለአጋሪሽ ሁልጊዜ ከጎኑ መሆንሽን እርግጠኛ ሁኚ። በሚናገርበት ጊዜ ከልብሽ አድምጪ እና ለእሱ አስፈላጊ ለሆኑ ነገሮች ትኩረት ስጪ። ይህን ማድረግ ከቻልሽ በእርግጠኝነት እሱን ያደንቃል። ሰባተኛ፣ ከሌሎች ወንዶች ጋር መሽኮርመም። ከፊቱም ሆነ ከጀርባው ከሌሎች ወንዶች ጋር መሽኮርመም ለማንኛውም ወንድ ትልቅ የስሜትና የፍላጎት አጥፊ ነው። ለእሱ ታማኝ እንዳልሆንሽ እና በማንኛውም ጊዜ ከእሱ ውጭ ለመሄድ ፍቃደኛ መሆንሽን ያሳያል። ከሌሎች ወንዶች ጋር ስትሽኮርመም አጋሪሽ ለአንቺ በቂ እንዳልሆነ ይሰማዋል። በተጨማሪም በግንኙነቱ ላይ ያለመተማመን ስሜት ሊሰማ ይችላል። ይህም የበለጠ እንዲርቅ ያደርገዋል። በግንኙነት ውስጥ ከሌሎች ወንዶች ጋር የመሽኮርመም ወይም የፍላጎት ምልክቶችን የማሳየት ምንም ምክንያት ሊኖር አይገባም አጋርሽ ካጠገብሻለ። ስለዚህ ለግንኙነቱ ቁርጠኛ እንደሆንሽና በፍጹም ወደ ሌላ እንደማትሄጂ ማሳወቅ በጣም አስፈላጊ ነው። አንዳንድ ሴቶች አጋራቸው ምን አይነት ምላሽ እንደሚሰጥ ለማየት ብቻ ይህን ሊያደርጉ ይችላሉ። ነገር ግን ይህ በግንኙነት ውስጥ ጤናማ ባህሪ አይደለም። ስምንተኛ፣ ስለ ቀድሞ አጋርሽ ወይም ፍቅረኛሽ ብዙ ጊዜ መውራትና መኩራራት። ስለ ቀድሞ አጋርሽ ወይም ፍቅረኛሽ መውራት በጭራሽ ጥሩ ሀሳብ አይደለም። በተለይ አዲስ ግንኙነት ስትኝ ይህ ከመጨረሻው ግንኙነትሽ እንዳልተለቀቅሽና አሁንም ስለ ቀድሞ አጋርሽ እንደምታስብ ያሳያል። ስለ ቀድሞ አጋርሽ ወይም ፍቅረኛሽ ስትወሪ እሱ በቂ እንዳልሆንና ና ከዚህ በፊት ከነበረው ሰው ጋር ፈጽሞ ሊወዳደር እንደማይችል እንዲሰማ ያደርጋል። እንዲሁም እሱ ለአንቺ በቂ እንዳልሆንና አንቺ የእሱ ጊዜ እንደማይገባሽ እንዲሰማ ያደርጓል። አዲሱ ግንኙነትሽ እንዲሰራ ከፈለግሽ ስለ ቀድሞ አጋርሽ ማውራት ማቆም በጣም አስፈላጊ ነው። ያለፉን ባለፈው ላይ አስቀምጠሽ በሁለታችሁ አሁንና ወደፊት ላይ ብቻ አተኩሪ። ይሄ ለሁለታችሁም ነገሮችን የበለጠ የተሻለ ያደርግላቸዋል። ዘጠነኛ ሁልጊዜ አሉታዊ ወይም ኔጌቲቭ ነው። ወንዶች ሁልጊዜ ደስተኛና አዎንታዊ ወይም ፖዚቲቭ የሆኑ ሴቶች እንደሚወዱ ምስጢር አይደለም። ሁልጊዜ አሉታዊ ወይም ኔጌቲቭ የሆኑ ሴቶች ለማንኛውም ወንድ በጣም ትልቅ ፍላጎትና ስሜት አጥፊ ናቸው፣ ምክንያቱም ሁልጊዜ በመጥፎ ስሜት ውስጥ ናቸው። ማንም ሰው አሉታዊ ወይም ኔጌቲቭ ከሆነ ሰው ጋር መገናኘትም ሆነ ጊዜ ማሳለፍ አይፈልግም እና አጋርሽም እንደዚያው። ሁልጊዜ መጥፎ ሀሳቢ ከመሆን ይልቅ ስለ እያንዳንዱ ሁኔታ አሁንታዊ ለመሆንና መልካሙን ለማየት ሞክሪ። ወደ መማር ማለት ለምን የዓለም አቋራጭ ነገሮችን መጥፎ ጎን ስትመለከቺ ለመሻሻል ቦታ ይኖር፣ እና ግንኙነታችሁ መቀዛቀዝ ይጀምራል። በማንኛውም ግንኙነት ውስጥ አውንታዊነት ቁልፍ ነው። ስለዚህ ሁልጊዜ ከሁሉም ሁኔታዎች መልካሙን ነገር መመልከትሽን እርግጠኛ ሁኚ። አስረኛ ሁሉንም ነገር በራሱ እንዲያደርግ መጠበቅ። በማንኛውም ግንኙነት ውስጥ የሁለቱም አጋሮች እኩል አስተዋጽኦ ማድረግ በጣም አስፈላጊ ነው። ይህ ማለት አጋሪ ሁሉንም ነገር በራሱ እንዲያደርግ መጠበቅ የለብሽ። ይህንን ካደረክሽ በመጨረሻ እሱ ይሰለቻል። እና ላንቺ ያለውን ፍላጎት ያጣል። በምትችው ነገር ማገዝና እሱ በሚፈልግሽ ጊዜ ለእሱ ከጎኑ ሁኚ። ሁሉንም ነገር በራሱ እንዲያደርግ አጠብቂ፣ ምክንያቱም ይህ ለእሱ ተገቢ አይደል። በግንኙነት ውስጥ እኩል አስተዋጽኦ ስታደርጉ እርስ በእርሳችሁ እንደምትተሳሰቡና እንደ ቡድን በጋራ ለመስራት ፈቃደኛ መሆናችሁን ያሳያል። ይህ በእርግጠኝነት ግንኙነታችሁ እንዲያድግና እንዲያብብ የሚያደርግ ነገር ነው። አስራ አንደኛ በጣም ተረጂ ወይም ችግረኛ መሆን። በጣም ተረጂ ወይም ችግረኛ መሆን ለማንኛውም ትልቅ የስሜትና የፍላጎት አጥፊ። በጣም ፈላጊና ተረጂ ስትሆኚ እሱ የመታፈን ስሜት ይሰማዋል እና ከግንኙነቱ ለመራቅ ይፈልጋል። እሱን በጣም እንደማትፈልጊው ማሳየት ጥገኛ እንዳሎች ራስሽን መቻልና መንከባከብ እንደምትችይ እንዲያያዝ ያስችለዋል። ማንም ወንድ የለም ያለማቋረጥ ከሌሎች ትኩረትና ማረጋገጫ ከምትፈልግ ሴት ጋር ግንኙነት መጀመሪያ ይፈልግ። አጋርሽን ሁልጊዜ ጊዜ በዙራሽ ማቆየት ከፈለግሽ እሱንም ሆነ ሌላ ሰው በጣም ፈላጊ እንዳሎሹ ማሳየት በጣም የተሻለ ነው። ለዛሬን ይመስል ነበር። ቪዲዮን ከወደዳችሁት ላይክና ሰብስክራይብ በማድረግ ተደራሽነታችንን በማስፋት አግዙ። ሀሳብና አስተያየታችሁን በኮመንት ግለጹልን። የበለጠ ለማወቅ በዚህ ቻናል ውስጥ ያሉትን ሌሎች ቪዲዮዎችን መልከቱ። ስለ ተከታተላችሁኝ አመሰግናለሁ። ሰላም ቆዩልን።